ሰላም ጤና ስጥልኝ። እንዴት ናችሁ? ወደ ቻናል የተካታዮች ሰላም ናችሁ። እኔ ክብሪ ስፋው በጣም ደህና ነኝ። ዛሬ ደግሞ ጤናማ የሆነ የሽንብራ ሰላጣን ይዤላችሁ የመጣሁት እንዲሁም ደግሞ ማባያውን ደግሞ እንጋግራለን። በጣም የሚጣፍጥ ቆንጆ ቂጣ ማለት ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ዛሬ የሚጣፍጥ ቆንጆ ሰላጣ ከነ ማባያው እንግዲህ እንጋግራለን ማለት ነው። በጣም ነው የሚጣፍጠው። ተወዱታላችሁን ብዬ አስባለሁ። ስራዬን ከወደዳችሁት ላይክ አርጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። አመሰግናለሁ። አሁን በመጀመሪያ ቂጣውን እንጋግራለን። እዚህጋ ሁለት ጭልፋ የሚሆን ዱቄት ነው ያመጣሁት፣ ነጩን ዱቄት ማለት ነው። እሱ ላይ የተወሰነ እንደዚህ ሽምብራ ዱቄት ሁለት የሾርባ ማንኪያ ያክል እንቀላቀልበታለን። ከዛ የተወሰነ ጨው አደረግኩበት፣ እንዲሁም ደግሞ ዘይት አንድ የሾርባ ማንኪያ፣ እኔ በግምት ነው የጨመርኩት። ከዛ ጥቁር አዝሙድ ደግሞ ለሽታው እንጨምርበታለን። ከዛ እንደዚህ አድርገን ሁሉንም እናዋህደዋለን። ከዛ ቀዝቃዛ ውሃ እየጨመርን እኔ እንደዚሁ በማንኪያው ነው እያቦካሁ የምጨርሰው። እናንተ ከፈለጋችሁ በእጃችሁ ማውካት ትችላላችሁ፣ በማንኪያ ካልተመቻችሁ ማለት ነው። ትንሽ ትንሽ ውሃ እየጨመራችሁ እጃችሁ ላይ እንደሚታዘዝ ያክል ሲሆን ከዛ ይበቀዋል ማለት ነው። ይሁን እንደዚህ በደንብ አርጌ ያስቻብክቸዋለሁ። አንድ አስር ደቂቃ አረፍ አረገዋለሁ። እዚህ ጋር የምጋግርበትን መጥበሻ ጥጀዋለሁ። ያው እንደ ብረ ምጣድ ነገር ናትናቺ ነገር ቆንጆ ነው ቂጣ ሲጋግር። እኔ ሊጡን ሶስት ቦታ ነው የከፋፈልኩት። እንዲያመቸኝ ብዬ ነው እና ከዛ እንደዚህ አድርጌ ረዘም ረዘም እያደረግኩኝ እንደዚህ እጋግረዋለሁ። ያው ቦታው እንዲይዝልኝ ብዬ ነው እንጂ ክብ ክብ ማድረግም ትችላላችሁ። ስትጋግሩ እንደፈለግን መጋገር ይቻላል። አንድ ጊዜ መጋገርም ትችላላችሁ፣ ግን ትንሽ ትንሽ ሆነው እንደዚህ ሲሆን ለአበላልም አመቺ ስለሚሆን ነው። ያው እንደዚህ አድርጌ አስተካክየዋለሁ። ከዛ እጄን ውሃ እየነከርኩ ነው እንግዲህ ጋገርኩት እና ጠቅጠቅ አድርገን እንደ ጠቅጠቆ ቂጣ ማለት ነው ጋግረዋለን። ከዛ በአንዱ በኩል ጋር ስለበሰለልኝ ገልብጠን ደግሞ በተቃራኒው እናበስለዋለን። እየገለባበጣችሁ በደንብ እስከምትፈልጉት ደረጃ ድረስ እየገለባበጣችሁ ቃ ማድረግ ትችላላችሁ። በደንብ ውስጡ ድረስ እንዲበስል ማለት ነው። ይው የመጀመሪያው እንደዚህ አውጥቼዋለሁ። ከዛ በኋላ አንድ ብቻ ነው የሚቀረንና እሷ እንጋግራትና ደግሞ እንጨርሳለን። ከዚህ በፊት በሽንብራ የተለያየ ነገር የሰራሁት አለ። እንደዚህ ጥብኛ ራሱ ጋግር ያቃለው እንዲሁም ደግሞ ቂጣ፣ ቶርቴላ እንደዚህ ድርቅ ያለ ደግሞ በሽምብራ ሁሉ የጋገርኩት ብዙ አይነት የቂጣ አማራጭ ቻናሌ ውስጥ አለ። ይው እንደዚህ እየገለባበትኩ እያበሰልኩት ነው። ስለጨረስን እሱን አውጥተን ቀጣዩን ስራችንን እንሰራለን። እዚህ ጋ ቲማቲም እዚ ጋር ደግሞ ሽንብራ ደግሞ ቀቅዬ ሽንብራ አጥቻለሁ እንዲሁም ደግሞ ቃሪያ እንዲሁም የሾርባ ቅጠሉን እና ቃሪያና ሽንኩርት እንዲሁም ደግሞ ሎሚ ነዥ የመጣሁት አንድ ራስ ነጭ ሽንኩርት እንጠቀማለን በኋላ ለድሬሲንጉ ማለት ነው እዚህ ጋር ቲማቲሙን ትንሽ ደቀቅ አድርጌ ነው እየከተፍኩት ያለሁት እንደ ሽንብራው ሳይዝ እንዲሆን አነስ አነስ ብታደርጉት ለአበላልም አመቺ ነው የሚሆነው ይኸው ቲማቲሙን እንደዚህ አድርጌ አርቅቄ ከትፌዋለው። አሁን የምንለውስበት ዕቃ ላይ ሁሉንም እየከተፍን እናደርገዋለን። ከዛ እዚህ ጋር ቀዩን ሽንኩርትም ደቀቅ አድርገን እንከትፈዋለን። ይሄው ደቀቅ አድርገ እየከተፍኩት ነው። ይሄን ያህል ሽንኩርት ይበቃኛል ብዬ ያኛውን ትቸዋለሁ። ከዛ ደግሞ ቃሪያችንን እንከትፋለን። እዚህ ጋር ቃሪያው ሽታው ትንሽ ጠንከር ያለ ስለሆነ አንድ ቃሪያ ነው የምጠቀመው። ኃይለኛ ቃሪያ ስለሆነ ማለት ነው። እሱንም ደቀቅ አድርገን ከትፈን ደግሞ እንጨምረዋለን ከዛ እዚ ጋር ደግሞ የፈርሲ ቅጠር አለኝ እሱንም ደግሞ ከትፌ ጨምረዋለሁ። ደቀቅ አድርገን ከትፈን አንድ ላይ እንለውሰውና እንጨምረዋለን። ያው እንደዚህ አርጌ ከትፌዋለው። አሁን ከቲማቲሙ ጋር አንድ ላይ እናስቀምጠውና ሁሉንም አንድ ላይ አድርገን እናዋህደዋለን። ከዛ እዚህ ጋር ሽምብራ የተቀቀለ ሽምብራ አለኝ። ሽንብራ ዱቤው ነው፣ ቀቅዬ ነው ያመጣሁት። አጥባችሁ ቀቅላችሁ በአንድ ቀን ውስጥ መጠቀም ትችላላችሁ። ባያድርም፣ ተዘብዝፎ ምንም ችግር የለውም። ከዛ እዚህ ጋር ቀለል ያለ ድሬሲንግ እንሰራለታለን። ሁለት የሾርባ ማንኪያ የሚያክል ሰሊጥ የተወቀጠ ሰሊጥ ነው እያደረግኩበት ያለሁት። በሰሊጥ ነው ዛሬ ድሬሲንጋችንን የምንሰራው፣ በጣም ቆንጆ ነው እና ከዛ ትንሽ ዘይት አደረግኩበት። ኦሊቭ ስለሌለኝ እኔ ኖርማሉን ዘይት ነው የተጠቀምኩት። እናንተ ኦሊቭ ካላችሁ ኦሊቭ ብትጨምሩበት በጣም ቆንጆ ነው የሚሆነው። ከዛ እዚህ ጋር አንድ ነጭ ሽንኩርት ትንሿን ማለት ነው ፈቅፍቄ የጨመርኩኝ። እንዲሁም ደግሞ አንድ ሎሚ ደግሞ እንጨምቅበታለን። ያው እዚህ ጋር አንድ ሎሚ ተጠቅሜያለሁ። ከዛ የሚበቃኝን ያክል ጨው ጨመርኩኝ። እንዲሁም ደግሞ ቁንዶ በርበሬ የጨምረን አንድ ላይ እንደዚህ አዋህደን እንጨምረዋለን። በጣም ቆንጆ ድሬሲንግ ነው። ቀለል ያለ ነው፣ ግን ጣሙ ደግሞ ልትወዱት የምትችሉት ነው። በጣም ይጣፍጣል። ከዛ በደንብ አድርገን እናዋህደዋለን። እዚ ጋ በዚህ አጋጣሚ ቆጮ ማስጋገር የምትፈልጉ ተመልካቾቼ ስልኬን እያስቀመጥኩኝ ነው። እንዲሁም ደግሞ ስልኬን እዛ ላይ ያስቀመጥኩት ላይ እንትን ካላችሁ 0911314438 ነው፣ እና በዛ በመደወል ቆጮ ማዘዝ ትችላላችሁ። እሱንም ልንገራችሁ ብዬ ነው። ስለ ሁሉም አመሰግናለሁ። ያው እዚህ ጋ እንግዲህ ቆንጆ ሰላጣ እንግዲህ ይኸውላችሁ ዛሬ ሰርተናል። የሽንብራ ሰላጣ ሞክሩት፣ እንደ አማራጭ ይሆናችኋል። ትወዱታላችሁን ብዬ አስባለሁ ያው እንደዚህ አድርጌ ከቂጣው ጋር አቅርቤዋለሁ። በጣም ነው የሚጣፍጠው። የሁላችሁ ቆንጆ ቂጣ ጋግረናል። እንግዲህ እስካሁን ከኔ ጋር ስለነበራችሁ፣ ስለምትከታተሉኝ፣ ስለምታበረቱኝም እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም ስራ ከተመቻችሁ ላይ ካርጋችሁ አበረታቱኝ። በሚቀጥለው እንገናኛለን። ሰላም ሆኑልኝ። ቻው።